የኢትዮጵያን መከላከያ ሰራዊት ፊት ለፊት ገጥመው ማሸነፍ እንደማይቻላቸው በማረጋገጣቸው በስነ ልቦና ጦርነት፣ በልብ ወለድ ወሬ ለማጥቀት እየተረባረቡ ይገኛሉ። መሪውን ከተመሪው፣ ጭፍራውን ከመሪው ጋር፣ ሰራዊቱ እርስ በራሱ በብሔር ለመከፋፈልና ለማጋጨት የሚካሄድ ዘመቻ ሰፊ ነው። ሰራዊቱን ከህዝብ ለመነጠል ወይም ለማጋጨት ያለመ ፕሮፓጋንዳ ያለማቋረጥ ይካሄዳል። የፈጠራ ወሬዎች ሲፈበረኩ ይውላሉ። ጽንፈኞችና አሸባሪዎች ድል በራቃቸው ጊዜ ድል አገኘን በማለት ህዝብን በሚዲያ ያደናግራል። የሰራዊቱን ውስጣዊ ይዘት ሳያውቁ ልክ እንደ ኢህአዴግ ዘመን ፕሮፓጋንዳቸው የእገሌ ብሔር ብሔር ብልጫ ወስዷል የገሌ ብሔር አነስተኛ ነው እያሉ በብሔር ሊከፋፍሉን ቢሞክሩም አልተሳካላቸው።